ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያሉላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። በጣም ደህና ነኝ እግዚአብሔር ይመስገን። ውድ የማርታ ቤተሰቦች ማለት ነው። ይሄ ቪዲዮ ከተመቻችሁ ለመጀመሪያ በላይክ ጀምሩልኝ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ እና ሰብስክራይብ በማድረግ አበረታትኝ እላለው። ዛሬ ደስ በሚል ነገር ነው የላችሁ የመጣውት። እሱ ምንድን ነው? ፍጽም በጣም አብሶ የሀይሚና የብሩግ ወዳጆች ፍጽም የሚጠላ ሰው አለ ብያ አላስብም። ማለት ነው እና እንደዚሁ ዩቱብ ሳይከፍት በጣም በጣም እንደዚሁ የሚወደር ልጅ ነው። ብዙ ጊዜ ሲጠፋ እንኳን ይብን ፍጽ የተሄደ ፍጽ፣ የት ነው ያለው፣ ምንሆንን የጠፋው በጣም በጣም ይፈልጉታል። እና በጣም ነው በቃ ብዙ ጊዜ ትን ይላል። ብዙ ወዳጆች አፍሩቷል። እና በዛው አጋጣሚ ብዙ ጊዜ ብዙ ሰዎች እኔ ከነ ብሩካ ምናምን ሲሰራ አይ ያለው ና ብዙ ጊዜ ለፍጼ ቻናል ክፈቱ፣ ለጸት ለፍጼ ቻናል ክፈቱ፣ ልበእናታችሁ ፍጼን ቻናል ከፍቶ በራሱ እንዲመጣ ምናምን ይላሉ። ብዙ ጊዜ ኮሜንት እንደዛ ነበር የሚሰጡት። ና ሆኖም ቀረ። ቀኑ ለሁሉም ጊዜ ያለው አይደለም የሚባለው፣ ቀኑ ደርሶ ዛሬ ተከፍቶለታል ፍፄ ማለት ነው። እና በመጀመሪያ ሃይሚና ቡርኬን በጣም ነው ማመሰግነው፣ አስባችሁ ፍቀዳችሁ የእናንተ ቤተሰብ ማለት የፍጹም ቤተሰብ ናቸው። ያው እናንተን የሚወዳቸው ሰዎች ናቸው ሰዎች ናቸው እሱን የሚወዱት። ፍጹም ማለት በጣም መልካም ሰው አይናፋር፣ አንገደፊ ትህትና ያለው ልጅ ነው እና በጣም ስርዓቱ ስነ ምግባሩ የእውነት እንደ ወጣት የሚሆን ልጅ አይደለም። ካፉ እንኳን ክፉ ቃል አይወጣም። ብዙ ጊዜ ሀይሚ ፕራንክ አድርጎታለች፣ በነብሱን የተጫወተችበት በቃ ብዙ ቪዲዮ ሰርቷል። ትዕግስትነቱን ጨዋነቱን ያየሁበት ነው እና ለፍጹም አደለም ቻናል ሌላ ቢደረግ በጣም በጣም ደስ የሚል ልጅ ነው እና በጣም ስነ ስርዓት ያለው ልጅ ነው። እና ኢቭን ጌታ ብሩኬን እንኳን በሙሉ አይኑ ቀና ሙሉ አያየሙ። የእውነት የምነግራችሁ ማለት ነው። ዩት ልብ ብላችሁ ቀይ ፍቃ እነዚህ አንገቱን ስብር አርግቶ ስብር አርግቶ ነው በቃ። ይህን ያህል እንጃ እኔ ይቺ ወደፊት ያው እየለመደ ሲመጣ ለብቻውን ካሜራማኑን ምናምን መስራቱን ከጀመሩ እንጂ እኔ ችሎ ራሱ ይሰራል ብያ አላሰብኩ ማለት ነው። ለምን አይናፋር፣ በጣም ያፍራል። እንትን በቃ ቁጥም ነው። ለእያንዳንድ ነገር ማለት ነው እና የሆነች አንድ አይኗጣ ሴት ግዴታ ለፍፄ ያስፈልጋል። ሆን የምታቀብጠው እንደዛ ካልሆነ እንጂ ፍፄ ለብቻው ቢሞት ቻይናል አይሰራም። ለምን አይናፋር ነው፣ በጣም አይናፋር ነው እና በቃ አንተን ብሎ እንጂ በቃ ስርዓቱ ደስ ይላል። በቃ ስንምንቋር አስተዳደግ ነው፣ ባይዘዌ ማለት ነው። ያልኖራችሁትን ነገር ማምጣት አትችሉም። አ አሁን ለምሳሌ ከስር ነው መጀመሪያ። ምንድን ነው ከስር ያለ ነገር ነው እያደገ የሚወጣ ማለት ነው። ከስር ያለ ልቅ የሆነ ነገር ደግሞ እንደዛው ነው። እና ፍጽ መጀመሪያ አስተዳደጉ ምኑ በስርዓት ባለ መልኩ ነው። አይናፋር ነው። በቃ ቁጥ ነው እና